ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። አብዛኞቻችን በቤተሰብ አባሎቻችን፣ በትዳር አጋሮቻችን፣ በወዳጅ ዘመዶቻችን ማንኮራፋት ምክንያት ተቸግረናል። በተለይ ሚስት በባሏ ማንኮራፋት፣ ባል በሚስቱ ማንኮራፋት ምክንያት እንቅልፍ አጥተዋል። አንዳንድ ሰዎች ካለባቸው ከፍተኛ የማንኮራፋት ችግር የተነሳ ሰው ቤት ሄዶ ለማደር እንዲሳቀቁ አድርጓቸዋል። እኛም ብንሆን እከሌ ቤት ሲያንኮራፋ ብለን እንፈርዳለን እንጂ የእኛን ጉድ ስላልሰማን ብቻ አናንኮራፋን ብለን ደረታችንን እየነፋን እንገኛለን። አንዳንዱ ደፍሮ ታንኮራ ላችሁ ብሎ ሲነግረንም በምድር ላይ እንደዛ ሰው ውሸታም ሰው እንደሌላ አድርገን እንከራከረዋለን። ለመሆኑ ማንኮራፋት በምን ምክንያት ነው የሚከሰተው? እኛስ ሳናውቅ ለማንኮራፋት የሚያጋልጡን የየቀን ልማዶቻችን ምን ምን ናቸው? በተለምዶ በአንዳንድ አካባቢዎች ላይ የሚያንኮራፋን ሰው ነክቶ መቀስቀስ ማንኮራፋቱ እንዲተላለፍ ያደርጋል የሚል መላምቶች እንዳሉ ይስተዋላል። እነዚህና ሌሎች ጉዳዮችንም በዚህ ቪዲዮ እንመለከታቸዋለን። ማንኮራፋት ወይም ስኖሪንግ በአፍና በአፍንጫ ውስጥ ያለው የአየር ፍሰት በከፊል በሚዘጋበት ጊዜ የሚከሰት ችግር ነው። በዚህ የአየር በከፊል መዘጋት ሁኔታ ውስጥ አየር በሚያልፍበት ጊዜ በጉሮሮ ውስጥ ያሉት ህብረ ሕዋሳት እንደ ዩቭላ እና የጉሮሮ ግድግዳዎች የመሳሰሉት እንዲርገበገቡ ያደርጋል። በዚህ ምክንያት ማንኮራፋት ይፈጠራል። ማንኮራፋት አልፎ አልፎ ለጭንቀት የሚዳርግ ሲሆን፣ በተደጋጋሚና በከፍተኛ ሁኔታ የሚከሰት ከሆነ ለጤና ችግሮች አመላካች ሊሆን ይችላል። ከዚህ መካከል ለምሳሌ የእንቅልፍ አፕኒያ ወይም በእንቅልፍ ወቅት መተንፈስ ለአጭር ጊዜ የሚቆምበት ሁኔታ እንዳለ ሊያመላክት ይችላል። በዚህ ቪዲዮ ማንኮራፋት እንዲከሰት የሚያደርጉ ዋና ዋና መንስኤዎችን እንመለከታለን። ከዚህ በመቀጠልም ከማንኮራፋት ጋር ተያይዞ ሊከሰቱ የሚችሉ የጤና ችግሮችን እንመለከታለን። በመጨረሻም የማንኮራፋት ችግር ለማከም የሚደረጉ የህክምና አማራጮችን እንዲሁም የቅድመ መከላከል ሀሳቦችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከማንኮራፋት ችግር ጋር ተያይዞ ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። በዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ቪዲዮችን ስንለቅ ወዲያውኑ እንዲደርስዎት የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማንኮራፋት ወይም ስኖሪንግ የሚከሰተው በአፍና በአፍንጫ ውስጥ ያለው የአየር ፍሰት በከፊል በሚዘጋበት ጊዜ ነው። በዚህ የአየር በከፊል መዘጋት ሁኔታ ውስጥ አየር በሚያልፍበት ጊዜ በጉሮሮ ውስጥ ያሉት ህብረ ዋሳት፣ እንደ ዩዩላ እና የጉሮሮ ግድግዳዎች የመሳሰሉት እንዲርገበገቡ ያደርጋል። በዚህም ምክንያት ማንኮራፋት ይፈጠራል። ለማንኮራፋት የሚያጋልጡ የተለያዩ መንስኤዎች ያሉ ሲሆን ከዚህ በመቀጠል እንመለከታቸዋለን። የመጀመሪያው አፍንጫ ላይ የሚከሰቱ ችግሮች ናቸው። በተለይ የአፍንጫ መታፈን ለማንኮ መጋፋት ዋነኛው ምክንያት ነው። ለምሳሌ በአለርጂ በሳይነስ ኢንፌክሽን በጉንፋን ምክንያት አፍንጫ ስለሚታፈን አየር በአፍ በኩል እንዲተነፍሱ ያስገድዳል። በዚህም ምክንያት በአፍ ውስጥ ያለው የአየር ፍሰት ከጉሮሮ ለስላሳ ቲሾዎች ጋር ስለሚጋጭ ማንኮራፋትን ያስከስታል። ሌላኛው አፍንጫ ላይ የሚከሰት ሆኖ ለማንኮራፋት ችግር የሚያጋልጠው የአፍንጫ ሲፕተም መዛባት ወይም ዲቬትድ ናዛል ሲፕተም ነው። ናዛል ሲፕተም የሚባለው በአፍንጫ መካከል የሚገኝ ግድግዳ ነው። ይህ በአፍንጫ መካከል የሚገኝ ግድግዳ ወይም ሲፕተም ወደ አንዱ ጎን በሚያዘነብልበት ጊዜ የአየር ፍሰትን በአንዱ ወይም በሁለቱ የአፍንጫ ቀዳዳዎች ላይ ሊገድብ ይችላል። ይህ በናዛል ሲፕተም የሚመጣ የአየር መተላለፊያ ጠባብ መሆን ማንኮራፋትን ሊያስከትል ይችላል። ሁለተኛው ለማንኮራፋት የሚያጋልጠው መንስኤ እንቅልፍ የምንተኛበት መንገድ ነው። እንደሚታወቀው የእንቅልፍ አተኛኘት መንገድ በማንኮራፋት ላይ ከፍተኛ ተጽዕኖ እንደሚያሳድር ይታወቃል። በተለይ በጀርባ መተኛት ብዙውን ጊዜ በጉሮሮ ውስጥ ያሉ ምላስና ለስላሳ ቲሹዎች ወደ አፍ ጀርባ እንዲወድቁ ያደርጋል። ይህም የአየር መንገዱን በቀላሉ ሊዘጉ ይችላሉ። በዚህም ምክንያት ማንኮራፋት ይከሰታል። በዚህ ሁኔታ ላይ እንደ መፍትሄ የሚወሰደው በጎን በኩል መተኛት ነው። በጎን በኩል መተኛት የአየር መንገዱን ክፍት እንዲሆንና ማንኮራፋት እንዲቀንስ ያደርጋል። ሶስተኛው ለማንኮራፋት የሚያጋልጠው መንስኤ የምላስና የዩቪላ ወይም የእንጥል በመጠን ትልቅ መሆን ነው። አንዳንድ ሰዎች በተፈጥሮ ትልቅ ምላስ ሊኖራቸው ይችላል። ይህ በመጠን ከፍ ያለ ምላስ እንቅልፍ በሚተኙበት ጊዜ ወደ ኋላ ወደ ጉሮሮ በመንሸራተት የአየር መንገዱ እንዲገደም መንስኤ ይሆናል። በዚህም ምክንያት የማንኮራፋት ችግር እንዲፈጠር ያደርጋል። እንዲሁም ደግሞ እንጥል በጉሮሮ ጀርባ ላይ የሚንጠለጠል ትንሽ ስጋ ያለው ቲሹ ነው። የእንጥል መጠኑ ከፍ ያለ ከሆነ ወይም ቁመቱ በጣም ረጅም ከሆነ የአየር መንገዱ እንዲገደም መንስ ይሆናል። ከዚህ በተጨማሪ በእንቅልፍ ጊዜ እንጥል ራሱ በአየር ፍሰቱ ምክንያት በቀላሉ ይንቀጠቀጣል። በዚህም ምክንያት የማንኮራፋት ችግር እንዲከሰት መንስ ይሆናል። አራተኛው ለማንኮራፋት የሚያጋልጠው መንስኤ የቶንሲል መስፋፋት ነው። የቶንሲል መስፋፋት የመተንፈሻ ቱቦን በመዝጋት የአየር መተላለፊያውን በማጥበብ ለማንኮራፋት ችግር ያጋልጣል። ብዙውን ጊዜ በተለይ በልጆች ላይ በተደጋጋሚ ሲከሰት ይስተዋላል። በአንዳንድ ሁኔታዎች የቶንሲል እጢን ለማስወገድ እንዲሁም ማንኮራፋትን ለማስታገዝ የቶንሲል ቀዶ ጥገና ሊያስፈልግ ይችላል። አምስተኛው ለማንኮራፋት ችግር የሚያጋልጠው መንሴ ከመጠን በላይ መወፈር ነው። ከመጠን በላይ ክብደት በተለይም በአንገት ላይ በመተንፈሻ ቱቦ ላይ ተጨማሪ የስብ ቲሹ እንዲፈጠር ያደርጋል። ይህም ቅድሚያ የነበረውን የመተንፈሻ ቱቦ መጠን እንዲጠብ ያደርጋል። በዚህም ምክንያት ማንኮራፋት እንዲከሰት መንሴ ይሆናል። ጤናማ አመጋገብና መደበኛ የአካል ብቃት እንቅስቃሴ በማድረግ ክብደትን መቀነስ ማንኮራፋትን ለመቀነስ እና አጠቃላይ ጤናን ለማሻሻል ይረዳል። ስድስተኛው ለማንኮራፋት ችግር የሚያጋልጠው መንስኤ የተወሰኑ መድኃኒቶችን መጠቀም ነው። ለምሳሌ እንደ ስሊፒንግ ፒል፣ የእንቅልፍ መድኃኒት፣ መስል ሪላክሳንት፣ የጡንቻ ማፍታቻዎች፣ ሴዳቲቭ የመሳሰሉ ሴንትራል ነርቨስ ሲስተም በማቀዛቀዝ የእንቅልፍ ሂደትን የሚያበረታቱ መድኃኒቶች በተዘዋዋሪ ለማንኮራፋት ችግር ሲያጋልጡ ይስተዋላል። እንደዚህ አይነት መድኃኒቶች የጉሮሮ ጡንቻን የበለጠ ዝና እንዲሉ በማድረግ የአየር መንገዱን ሊያጠብና የማንኮራፋት ችግርን ሊያባብሱ ይችላሉ። ሰባተኛው ለማንኮራፋት ችግር የሚያጋልጠው መንስኤ የአልኮል አጠቃቀም ነው። አልኮል በይዘቱ የጡንቻ ማስተገሻነት ባህሪ አለው። ከመተኛት በፊት አልኮል መጠጣት የጎሮሮ ጡንቻዎች የበለጠ ዘና እንዲሉ በማድረግ የአየር መተንፈሻ ቱቦ እንዲጠብና ማንኮራፋት እንዲከሰት ምክንያት ይሆናል። በተለይ ከመተኛት በፊት አልኮል ባለመውሰድ የመተንፈሻ ቱቦ ክፍት እንዲሆን በማድረግ የማንኮራፋትን ችግር መከላከል ይቻላል። እነዚህ አሁን ከላይ ዘረዘርናቸው እንዲሁም ሌሎች ከጤና ችግር ጋር ሊያያዙ የሚችሉ ጉዳዮች ለማንኮራፋት ችግር መንስኤ ሊሆኑ የሚችሉ ምክንያቶች ናቸው። ይህ ቪዲዮ እየጠቀሙት እንደሆነ እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ድጋፎን ይግለጹልን። እርሶም ከማንኮራፋት ችግር ጋር ተያይዞ ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። በተለይ ዩቲዩብ ብዙ ተመልካቾች ሰብስክራይብ ሳታደርጉ እየተመለከታችሁ እንደሆነ እየገለጸልን ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑን። አዳዲስ ጠቃሚና ጤናነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዚህ በመቀጠል የማንኮራፋት ችግር ሊያደርሳቸው የሚችላቸውን ጤናዊ እንዲሁም ቤተሰባዊ ችግሮችን እንመለከታለን። ማንኮራፋት ከሚያስከትላቸው ከጤና ችግሮች ውስጥ የመጀመሪያው ለስሊፕ አፒና የመጋለጥ እድል ይጨምራል። ይህ ስሊፕ አፒና የሚባለው ችግር እንቅልፍ በሚተኛበት ጊዜ በተደጋጋሚ ጊዜ የትንፋሽ መቋረጥ እንዲሁም ዳግም የመጀመር ችግር ነው። ማንኮራፋት ለዚህ ችግር የመጋለጣችንን እድል ያሰፋል። እንዲሁም የዚህ የስሊፕ አፕኒያ ችግር አንደኛው ምልክት ተደርጎ የሚወሰደው ራሱ ማንኮራፋት ነው። ከዚህ በተጨማሪ ሌሎች ማንኮራፋት የሚያስከትላቸው ተያያዥ ችግሮች ያሉ ሲሆን ከነሱም ውስጥ የልብና የደም ስር በሽታዎች፣ የስትሮክ አደጋ፣ የደም ግፊት፣ ቀንቀን የእንቅልፍ ስሜት መሰማት፣ ለነገሮች ትኩረት ማጣት ችግር፣ ራስ ምታት፣ ብስጭትና ንዴት፣ ለተለያዩ ለስነ ልቦናዊ ቀውሶች የመሳሰሉት የጤና ችግሮች ያጋልጣል። የማንኮራፋት ችግር የሚያስከትላቸው ዘርፈ ብዙ ችግሮች ያሉ ሲሆን በጤና በኩል ያሉትን ተመልክተናል። በቀጣይ ከቤተሰባዊ እና ከማህበራዊ ሕይወቶች አንጻር ማንኮራፋት ሊያደርሳቸው የሚቻላቸውን ችግሮች ስንመለከት ከመጀመሪያው ከቤተሰባዊ ችግሮች ስንጀምር አንደኛው ለትዳር አጋር ለእንቅልፍ መረበሽ፣ ሁለተኛው ለግንኙነት መሻከር፣ ሶስተኛው የመኝታ ክፍል መለያየት፣ አራተኛው የቤተሰብ የረፍት ጊዜ መስተጓጎል አምስተኛው ልጆች ላይ የሚደርስ የተወሰነ ተጽዕኖ፣ ለመሳሰሉት ለተለያዩ ለቤተሰባዊ ችግሮች ያጋልጣል። እንዲሁም ብዙውን ጊዜ በትዳር ህይወት ውስጥ ማንኮራፋት ለግጭቶች መነሻ ሲሆን ይስተዋላል። ማስተዋል ያለብን ማንኮራፋት በምቾት ብዛት የሚመጣ አለመሆኑን ነው። ማንኮራፋት እንዲከሰት የሚያደርጉ የተለያዩ የጤና ችግሮች እንዳሉ በመገንዘብ አስፈላጊውን የጤና ክትትል በማድረግ መልካም የሆነ የትዳር ህይወትን መገንባት አስፈላጊ ነው። ከማህበራዊ ህይወት አንጻር የሚያስከትላቸውን ችግሮች ስንመለከት በዋነኝነት የማህበራዊ ግንኙነት እንዲቀንስ ምክንያት ይሆናል። ማንኮራፋት ያለባቸው ሰዎች በጉዞች ወይም በሌሎች ማህበራዊ ሁኔታዎች ውስጥ ከሌሎች ሰዎች ጋር በአንድ ክፍል ውስጥ ለመተኛት ሊያፍሩም ወይም ሊጨነቁ ይችላሉ። ይህ ሁኔታ ደግሞ የማህበራዊ ተሳትፏቸው እንዲቀንስ ምክንያት ይሆናል። ሌላኛው እንግዳ ተቀባይነት ላይ ተጽዕኖ ያሳድራል። በእንግድነት ወደ ሰዎች ቤት በሚሄዱበት ጊዜ አንኮራፋለው ብሎ በማሰብ ያንን ቤተሰብ ረብሸዋለሁ በማለት መቅረትን ከዛም አልፎ መራራቅን ሊያስከትል ይችላል። ስለዚህ ማንኮራፋት እንደነዚህ አይነት ጤናዊ፣ ቤተሰባዊና ማህበራዊ ተያያዥ ችግሮችን የሚያስከትል ስለሆነ አስፈላጊውን የጤና ክትትል ማድረግ አስፈላጊ ነው። ከዚህ በመቀጠል የማንኮራፋት ችግር ለማከም የሚደረጉ የህክምና አማራጮችን እንመለከታለን። የመጀመሪያው የአየር መተላለፊያ መንገድን ክፍት ለማድረግ የሚጠቅሙ በአፍ ውስጥ የሚደረጉ መሳሪያዎችን መጠቀም ነው። የመጀመሪያው የመሳሪያ አይነት ማንዲቡላር አድቫንስመንት ዲቫይስ ወይም ማድስ ናቸው። እነዚህ መሳሪያዎች ጥርስ ላይ የሚገጠሙ ሲሆን የታችኛውን መንጋጋና ምላስን ወደፊት በማምጣት የጉሮሮን የአየር መንገድ እንዲስፋፋ ያደርጋሉ። በዚህም አማካኝነት የማንኮራፋት ችግርን ለማከም ይረዳል። ብዙውን ጊዜ ይህ መሳሪያ በጥርስ ሐኪም አማካኝነት የሚዘጋጅ ነው። ሁለተኛው የመሳሪያ አይነት ታንግ ሪቴኒንግ ዲቫይስ ቲአርዲስ ናቸው። እነዚህ መሳሪያዎች ምላስን ወደፊት አድርጎ በመያዝ ወደ ኋላ ተንሸራቶ የአየር መተላለፊያ መንገድን እንዳይዘጋ ይከላከላሉ። በዚህም አማካኝነት ማንኮራፋት እንዳይከሰት ያደርጋሉ። ሁለተኛው ዘዴ ቀጣይነት ያለው የአየር ግፊት እንዲፈጠር ለማድረግ የሚጠቅሙ መሳሪያዎችን መጠቀም ነው። የመጀመሪያው የአየር ግፊት እንዲፈጠር የሚያደርገው መሳሪያ ኮንቲኒየስ ፖዚቲቭ ኤርዌይ ፕሬሸር ወይም ሲፒኤፒ ነው። ይህ በተለምዶ ለስሊፕ አፒን የሚያገለግል ማሽን ሲሆን ከባድ ማንኮራፋት ላለባቸው ሰዎች ሊጠቅም ይችላል። በዚህ ሲፒኤፒ ማሽን በአፍንጫ ወይም በአፍና አፍንጫ ላይ የሚለበስ ጭንብል ወይም ማስክ አማካኝነት የማያቋረጥ የአየር ግፊት ወደ ጉሮሮ እንዲላክ ያደርጋል። ይህ የአየር ግፊት የአየር መተላለፊያ መንገዱ ክፍት እንዲሆን ስለሚያደርግ የማንኮራፋትን ችግር ለማስቀረት ይረዳል። ሶስተኛው ሌላው የህክምና ዘዴ ለማንኮራፋት ችግር እንደ ህክምና አማራጭ የሚደረገው የቀዶ ጥገና ህክምና ነው። የተለያዩ የቀዶ ጥገና ዘዴዎች ያሉ ሲሆን የእንጥል መጠን መቀነስ፣ የቶንሲል ክፍልን ማስተካከል እንዲሁም በአፍንጫ ላይ የሚደረጉ ቀዶ ጥገናዎችን በማድረግ የማንኮራፋትን ችግር መቀነስ እንዲሁም ማከም ይቻላል። በማንኮራፋት ሳቢያ እዚህ ደረጃ ከመድረስ በፊት ልናደርጋቸው የሚገቡ የቅድመ መከላከያ ሐሳቦች አሉ። በተለይ የአኗኗር ዘይቤ ለውጥ በማድረግ የማንኮራፋትን ችግር ቅድሚያ መከላከል ይቻላል። ከነዚህ የአኗኗር ዘይቤ ለውጦች ውስጥ ጥቂቱን ስንመለከት የመጀመሪያው ከመጠን ያለፈ ክብደትን መቀነስ፣ ሁለተኛው በምንተኛበት ጊዜ በጎን በኩል መተኛት፣ ሶስተኛው የአልኮል መጠን እና አንዳንድ መድኃኒቶችን አለመጠቀም፣ አራተኛው ለአፍንጫ መታፈን ምክንያት የሆኑ ህመሞችን መታከም፣ አምስተኛው በቂ እንቅልፍ ማግኘት፣ ስድስተኛው የአየር እርጥበትን መጠበቅ የመሳሰሉ ጉዳዮች ማንኮራፋት እንዳይከሰት ቅድሚያ መከላከያነት ያገለግላሉ። እንዲሁም በዚህ ቪዲዮ መግቢያ ላይ እንደገለጽነው ነው፣ የሚያንኮራፋ ሰው ነክቶ መቀስቀስ ማንኮራፋቱ እንዲተላለፍ ያደርጋል የሚል መላምቶች እንዳሉ ይስተዋላል። ይህ ግን አሰት ነው። ማንኮራፋት በንክኪ አማካኝነት የሚተላለፍ ችግር አይደለም። አንዳንዴ ማንኮራፋቶ ከባድ ከሆነ እንዲሁም ከስሊፕ አፕኒያ ምልክቶች ጋር ለምሳሌ በእንቅልፍ ወቅት መተንፈስ ማቆም፣ በቀን ውስጥ ከፍተኛ ድካም የመሳሰሉት ምልክቶችን ካስተዋሉ የጤና ባለሙያ ማማከር አስፈላጊ ነው። ይህ የማንኮራፋት ችግር በሁሉም የዕድሜ ክልል ያሉ ሰዎችን የሚያጋጥም ሲሆን ተገቢውን የህክምና ክትትል ከተደረገ ብዙ ለውጦች ሊታዩበት ይችላሉ። ይህ ቪዲዮ እንደጠቀሙት እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከማንኮራፋት ችግር ጋር በተገናኘ ያሉትን ሀሳብ፣ አስተያየት በኮመንት መስጫ ውስጥ ያጋሩን። ይሄ ጉዳይ ይመለከቷል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንዱ የመፍትሄ አካል ይሆኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ ቆዩኝ።